ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ተመልካቾቻችን እንደምታዩት አሁን ያለነው ወለዲ ነው። ወለዲ እዚህ ገበያው አካባቢ ሆስፒታል ለመገንባት ኢንሻአላህ፣ የግል ሆስፒታል ዝግጅታችን ጨርሰናል እና በዚህ በሚለቀቅላችሁ አካውንትም መግባት መሳተፍ የምትፈልጉ ሰዎች፣ እኔ አደም የሻው እባላለሁ ሲሆኑ ባለቤትም ነኝ። ቦታው እንደምታዩት ይህንን ይመስላል። ይህንን ይመስላል። በዛ ሽቅ መንገድ አለው የምታዩት እጀን እያያችሁት ከሆነ ይሄ እንደዚህ ብሎ ይሄ ሽቅም መንገድ አለው እንደገና ደግሞ ከ ከግንቡ ቀጥሎ እንደገና ደግሞ ስምንት ሜትር ደግሞ እንደዚህ የሚወጣ ደግሞ አለ። ትልቅ መንገድ ማለት ነው። ይሄ ትልቁ መንገድ በዚህ ስምንት ሜትር አለው። እንደገና በዚህኛው ይሄ የምታዩት ነው። ከታች በገበያ በኩል ይሄ ደግሞ ትልቅ መንገድ አለ። 20 ሜትር መንገድ ነው። ስለዚህ ቦታው በአራቱም ማቅጣጫ መንገድ ነው ማለት ነው። በሶስቱም ማቅጣጫ ምናባት ወሰንተኛችን አንድ ነው። ከዛ በተረፈ ሁሉም ቦታ መንገድ ነው። በሶስቱም ማቅጣጫ በጣም የሚገርመው ቦታ ነው። መዋጮ እያዋጣን ነው። 150 150 ሽብር ነው። ጥቅሜ ጋራ ነው መዋጮ 50 50 ሽብር ማን 150 ሽብር ነው እናዋጣለን። 150 150 ሽብር ካዋጣን በኋላ ቀጣይም እኛ በሚፈልገው ዲዛይኑንም ቀጣይ አብረን የምንለቅላችሁ ይሆናል። ታውቃላችሁ፣ ሁሉ ነገር በአንድ አድርገን እያዋጣን፣ አቅማችን የፈቀደው እያዋጣን፣ ክሊኒኩ ወይም ሆስፒታሉ የግል ስራችን እንዲጀምር ነው እየሰራን ያለነው። ኢንሻአላህ የምትበረቱ ሰዎች ወንድሞች ትንሽ ስጣዎች ናቸው የቀሩትና፣ ከበረታችሁ ተፍተፍ በሉ። አብረን እንገንባ፣ ወለድን አብረን እናልማ እያልኩኝ እኔ አደምሻው ባላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።